ሁላለኝ የጣንሽታ ሁላለኝ ታቦትሽ ግርማው ደጆችሽ አይዘጉብኝ ማናለኝ። እኔ ደካደረስ አይደርስ አይደርስም መስሏችሁ የምትገቡት ቃል ኪዳን ብዙ አይደል ብዙ። ዱሮ እናት አባቶቻችን እንደሚቀልዱብን ማለት ነው። ይሄንን ግልገል አሳድግና የአንተ ነው ይሉና ስንለፋ፣ ጫው ስናልስ፣ ለይተን ቅጠል ስናበላ ከርመን

የመጨረሻ በጥብጥ ነው የሚሆነው ማለት ነው። እና እንደዚህ አድርጎ አይደርስ መስኮ ዝጉርጉ ዝጉርጉ ውሰድ አለ። የማይጨበጥ ተስፋ መስጠት የአጋንንት ምናቸው ነው መለያቸው ነው። የማይጨበጥ ተስፋ መስጠት እዚ ጊዜ ያሳየችው። አሁን ባለፈው አንድ ሰው ሲነግረኝ ነበር፣ አንድ ፓስተር ያደረገው ሁላችሁም አካውንታ ባንኩን ቡኩን እዚህ ያስቀምጡትና ኢየሱስ መቶ መቶ ሺህ ብር ያስገባላችኋል። ኧረ አያስገባም። ዲሄ፣ ነውር እኮ ነው። ጎኑት የማይጨበት ተስፋ መስጠት ነውር እኮ። ያጋንን ተጣባያቸው ጠባያቸው ነው። ጌታ ኢየሱስ ይላል፣ በቅርብ ቀን መኪና ይኖርሃል። ላይ ይኖር የሚ ይችላል ይኖር አይደለም፣ መኪና ይኖርሃል ይለኛል ይላል። ባይኖር አይጠይቅ መዘዋል። በቅርብ ቀን ባንኩ ይሞላል። ከየት ወጥቶ ተወልደ፣ ያልሰራው ነውር ነው። ያልዘሩትን ማጨድ ይቻላል።

እግዚአብሔር ከኔ ወለዱ ብሏቸዋል እያለ ሲያጃጅል፣ አሁን ደቡብ አፍሪካ ታስሮ ያለ ከስልሳ በላይ ሴቶችን ነፍሰ ጡር አድርጎ ማለት፣ አሁን ያንን እንግዲህ ጌታ ኢየሱስ ፈቅሮ ብሎ የሚቀበለው እድ ንፍልል ማለት። ይህ እኮ እውነት እውነት እውነት ነው የምነግራቸው። እማይጨበጥ ተስፋ አንሰማ። እስኪ ሁላለኝ ታንሽ ሁላለኝ ታቦትሽ ግርማው ደጆችሻይ አይዘጉብኝ ማናለኝ እኔ ደካማ ጭንቅሽን በንባብታደም ጠላሁት ከንቱ ገላዬን ለክብርሽ ነፍሴን ከሳሳው ሰርዢው ክርስትናዬን። ድንግል ማርያም ይዛው የተገኘችው አንድ ድንቅ ነገር አለ። እሱ ምን እንደሆን ታውቃላችሁ? ትህትና ይባላል። ሔዋን ምን አደረገች መስላችሁ? አምላክነትን ነው የተመኘችው፣ አይደል እንዴ በለስን ስትበላ አምላክን መልክ አምላክነትን መመኘት የትዕቢት የመጨረሻው ነው። ድንግል ማርያም ከዛሳ ሊቃውንት ሰረጉ ምን አሉ መስላችሁ? ትህትና ዘይት ነው። መንፈስ ቅዱስ ወይም የመንፈስ ቅዱስ ጸጋ መብራት ነው ይላል። ዘይቱ ሲያልቅ መብራቱ ምን ይላል ይጠፋል። ትህትና ከሰው ሰውነት ሲጠፋ መንፈስ ቅዱስ ከሰው ምን ይላል? ይርቃል። አዳምና ሔዋን የትህትናቸው ዘይት ሲያልቅባቸው የመንፈስ ቅዱስ ብርሃን ከነሱ ራቅ ራቁታቸውንም ሆኑ። በለስም ቅጠል ቆርጠው አገለደሙ። አዳምና ሔዋን ድንግል ማርያምሳ የአምላክ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ፣ ደስተኛ ይቱ ወይ ደስ ይበልሽ ሲላት እንዲህ አለ፣ ሰላምታ ለሴት ይገባል፣ ለኔ ይገባኛል? ለፍጡር አለች። ተመልከቱ ትህትናዋን። በሔዋን ባለቀው ዘይቷ በኩል ሞት ወደዚህ ዓለም ገባ። ትህትናን በተሞላችው እውነተኛይቱ የሕይወታችን ማሰሮ በድንግል ማርያም በኩል መንፈስ ቅዱስ መጣ። ዘይቱ ካለ መብራቱ እንደሚኖር ትሕትና ካለበት መንፈስ ቅዱስ ይኖራል እና ይሄ እንዴት ያለ ሰላምታ ነው ባለች ጊዜ ጸጋን የተመላሽ ሆይ መሰኘት ይሄ ነው። ምንም ሁናት መቤታችን ትሕትና የጎደላትን የእናቷን ትሕትና ይዛ በመገኘት የሔዋን ቤዛዋ ናት። በትሕትናዋ ትሕትና አያችሁ ዘመዶች። በእምነት ማጣት ሞት በሔዋን ጆሮ ገባ። በድንግል ማርያም እምነት ሕይወት ቃል በእሷ ወደ እሷ ማሕፀን ገባ። በሔዋን እምነት ትህትና ማጣት ሞት ወደኛ ገባ። በድንግል ማርያም ትህትና ህይወታችን ክርስቶስ ከእሷ እንዲወለድ ሆነ። የትህትናዋ በር ነው አምላክ ልጇ ይሆን ዘንድ ወደ እሷ እንዲወርድ ያደረገው። ትህትና የቅድስና ሁሉ መሰረት ነውና፣ ከቃሉ ጋር ናችሁ። ንጽህናዋስ ብትሉ ንጽህናዋስ ምን ይላል መሰላችሁ?

ዮሐንስን ሲጨፍን አይቶታል፣ ሲገልጣ አላየውም። ዮሴፍና ሰሎሜን ሲገልጣ አይቷቸዋል፣ ሲጨፍን አላያቸውም። ድንግል ማርያም ብቻ በብቸኝነት የተመረጠች ንግስት ናት፣ እናት ናት። እናት ስላላችሁ ደስ ይበላችሁ። እናት የሌለው ያልቅስ። በቃ እምነ ጽዮን ይብል ሰብ። ሰው በሉ እስቲ፣ የመጨረሻ ሰው እናታችን ጽዮን ይላል አሁን ልጠይቃችሁ ሰው ምን ይላል እናታችን ጽዮን የሚለው ማን ነው በቃ ዳዊት ነው ያለው ብሲተወልደ በውስቴታ በውስጤታ ሥጋው ቃል ክርስቶስ ከእሷ ተወለደ ሰው ሁሉ ድንግል ማርያምን ምን ይላል ጽዮን ጽዮን ፀወን ጸወን መጠገዬ መጠገዬ ይላል ማ ሰው ማ ቀበሮዎች አይሏትም ተኩላዎች አይሏትም ጅቦች አይሏትም አሳማዎች አይሏትም። ድንግል ማርያምን ጽዮን ብሎ በቃል ኪዳኗ ለመታመን ሰው መሆን ያስፈልጋል። ምዕመናን፣ በየጊዜው ጥያቄ ይወለዳል። ሰይጣን እኔ በጣም ረባሽና ክፉ ያለ ቤት ስራ እንዳንቀመጥ የሚበጠብጥ መሆኑን ማየው በየወሩ የቤት ስራ የሚሆንን አንዳንድ ጥያቄ ይነሳል። ለዚህ ወር አንድ ጥያቄ ያስነሳል በሆነ ሰው፣ የሚቀጥለው ወር ደግሞ አንዱ ይናገራል። አምና የሆነ ጊዜ የዛሬ ምናምን ዓመት ስለ ታምረ ማርያም ቀጥሎ ስለ ገለ ተክለ ሃይማኖት ቀጥሎ ስለ እንትን ቀጥሎ እና እናንተ ይሄ ሁሉ ጥያቄ በተነሳባችሁ ቁጥር ምንድን ነው ማድረግ ያለባችሁ መንገድ የፈለግኩት እሱ በየጊዜው ወይም መቤታችን የሚያጣጥል ወይ ቤተክርስቲያን የሚያጣጥል ወይም ክብር የሚቀንስ ሲመጣ ምንድን ነው መፍትሄው ነው መፍትሄው እንደ አባቶቻችን ማመን። እስኪ እንደ አባቶቻችን ማመን በሉ? እንደነ ማን ማመን ያለብን? እንዴት እንዳሉት አባቶቻችን እስኪ መከራ እንደተቀበሉት በሉ። እስከ ሕይወታቸው ፍጻሜ በጎ እንደሰሩት በሉ። እንደ አባቶቻችን ምን እንላለን? እናምናለን። እንደ ትናንትናዎቹ ነው የምናምነው። ዛሬ ያገኘነው እግዚአብሔር የለም ሃይማኖት በውሳኔ የሚገለጥ አይደለም። ሰዎች ተሰብስበው የሚወስኑት አይደለም፣ የተገለጠ እውነት ነው። የተገኘ ሐሳብ አይደለም፣ የተወሰነ ሐሳብም አይደለም፣ ስምምነትም አይደለም፣ የተገለጠ እውነት ነው። እግዚአብሔር ተገልጧል፣ አይተነውማል ከእሱ ጋር የበላን ስንቱን አለፍኩት ባንቺ ወጣው ስንቱን ተራራ መከታ ጋሻ የነሽ የከሳሹን ቅስት እንዳልፈራ ዮርጊ